ፕሮጀክት ጋር መስራት ከጀመርሽ በኋላ በዙሪያሽ በጣም ብዙ ሲቪሎች አሉ። ከእነዚ ውስጥ ደግሞ አንዷ እኔ ነኝ። አሁን እየጠጣ ነው። ምን አስቸኩል፣ ገና ብዙ የምጠጣባቸው ቀኖች አሉ አለ። ጽዋን ግን ምን አስባ ነው እንደዚህ የሚያንጨራጨራት እንዴ? ያቺ የዱሮ አጽዮን ተመለሰች። ወይኔ ቤዛማ ከመጣች በቃ ተባብሮ ኤፉዬን ያሳብዷታል። እንግዲህ ኤፍራታ ናታንን ለማዳን ስትል ብዙ ዋጋ እየከፈለች ትገኛለች። ታዲያ እንግዲህ ህዋን ስትመጣ ፖሊስ እንደሆነ ስለነገረቻት ሁሉንም ነገር ኤፉዬ ከነገረቻት ትረዳታለች፣ ታግዛታለች ሀፌትን አታገባውም ብለን እንግዲህ ሁላችንም ደስ ብሎን ነበር። ታዲያ ግን ኤፍራታ ደግሞ እውነታውን አሳልፋ ለፖሊስ መስጠት ስላ ስላልፈለገች ለኤፍራታ ምንም ለህዋን ምንም ነገር መረጃ ልትሰጣት ፈቃደኛ አይደለችም። ነገር ግን ያሞነ ይህ ግን ሀፌትና ኤፍራታ መቼም አይጋቡም። እንግዲህ ሀፌትም የሰርጉም ፕሮግራም እያስተካከለ እንደሆነ አይተናል። ነገር ግን ደግሞ አሁን ላይ ኤፍራታ ባለፈው ጊዜ በታገተች ሰዓት እሷ የምታቀው እንደተደፈረች እንደረከሰች ነበረ። ምክንያቱም እግሯ አካባቢ ላይ ደም የሚመስል ነገር ስለደፉባት እሷ የምታቀው እንደተደፈረች ነበር። ታዲያ እንግዲህ ናታንም አልፈልግህም፣ አልወድህም ስላለችው ሰክሮ ወደ ቤት ሲገባ ከእሷ ክላስ ውጭ የትም አላድረም በማለት እንግዲህ ዛሬ ኤፍዬ ጋር አብረው አድረው ነበር። ታዲያ እውነታውን ኤፍራታም አረጋግጣሌ ማለት ነው እና ኤፍዬና እናቱ በጣም ስለሚዋደዱ ስለሚፋቀሩ መቼም አይለያዩም ብዬ ተስፋ አደርጋለሁ። ሀረግ ድራማን ክፍል ስልሳ አራት እንዴት አያችሁት? ለቤቴ አዲስ የሆናችሁ ሰብስክራይብ፣ ነባሮች ደግሞ ላይክ አድርጎ ማለት ነው። እና ከአስመሳይ ሰዎች ደግሞ ፈጣሪ ይጠብቀን። አቤት እንደ ሀፌት አይነት አስመሳይ ሰው የለም። እንግዲህ በውስጡ ኤፍራታን እንደሚያገባ በዚህ ሳምንት እያወቀ ናታን እየጠጣ ሲያየው ምን አስቸኮለህ ገና ተጠጣ የለም ወይ እያለው ነበር። እንግዲህ ሉሊት፣ ቤዛ፣ ፄዋን እንዲሁም ደግሞ ሀፌት ሲበዛ ራስ ወዳድና አስመሳይ የሆኑ ሰዎች ናቸው። ሲቀጥል እንግዲህ ጽዮንም ኤፍራታን እና እናታን እንዲለያዩ የቻለችውን ለመሞከር እያሰበች ነበረ። ነገር ግን የሚሳካላት አይደለም። እንግዲህ ከአሁን በፊትም ቤዛን እንደሰማናት ለሀፌት ስትነግረው የነበረው እንኳን አንተ አይደለም እኔ ብዙ ጊዜ ሞክር ያለው፣ ናታንና ኤፍራታን ለማለያየት ብዙ ጥር ያለው። ነገር ግን ሊለያዩ አልቻሉም፣ እነሱ ይዋደዳሉ ብላ ብትለውም፣ እሱ ግን እኔ በበቂ ማስረጃ ነው የምንቀሳቀሰው ብሏል። ታዲያ አሁን ላይ እንግዲህ ሀፌት ያ መረጃው ይጠቅመዋል ወይስ አይጠቅመውም? የሚለውን እንግዲህ የምናየ ይሆናል። ወደፊት እንግዲህ ኤፍራታን እንደዚህ ልብሽን ያሸፈተውን ሰውዬ መተዋወቅ ፈልጋለሁ ሲላት እንግዲህ ሀፌት ናታን ምንም እንዳትነግሪ ቢላትም ነገር ግን ደግሞ የሰርጉ ቀን ልቡ ከሚሰበርና በሰዎች ፊት ከሚያዝን ከሚያለቅስ አሁኑ ነግሬው ቤቱን ዘግቶ ማልቀስ ካለበት ያልቀስ በማለት እንግዲህ ኤፍራታ ለናታን ሀፌትን እንደምታገባለት ነግረው ነው። እናም አሁን ናታን ምን ይፈጠር ይሆን? እንግዲህ ናታን ይህን ካወቀ በእርግጠኝነት ኤፉዬን ይረዳታል ብዬ አስባለሁ። ከአሁን በፊትም እንግዲህ እኔን ካላገባሽ ቤተሰቦችን በሙሉ እጨርስብሻለሁ ብሎ ባላት መሰረት እሷም ደግሞ እሺ ብላ ልትፈርምለት ስትል ናታን ነበረ እሱ ላይ አደጋ ደርሶ እንዳትፈርም ያደረጋት ስለዚህ ያ ያንን ካስታወሰና ካወቀ ኤፍዬን ይረዷታል ብዬ ስለማስብ እንግዲህ ቀጣይ አጓጊ ላይ ነው ያቆመው። እምና የሆነ ወደ ቤተሰቦቼ ሰብስክራይብ ላይክ ማድረጋችሁ እንዳትረሱ። ጽዮን የምትባል ዝና ቃጥላ አደፋይ ነው አናድድ ሲል፣ እንዴት እንዴት ነው የሚያደርጋት እንዴ?